ዛሬ አሳያለሁ። ዛሬ እንግዲህ የነዚህን የውቦቹን የጎጆ መውጫቸውን ቤት እየተሰራ ነው፣ እና መርቁላቸው። በዛውም እና እኔም እንግዲህ አና ድረስ ወጥቼ ነው የማሳያችሁ እንዴት እንደሚሰራ። ስለዚህ ሰርጋቸውን ማበለቼ በአጋጣሚ ሲሄድ እየሰሩ ስላገኟቸው እኔም ጣራ ድረስ ወጥቼ ያለውን ነገር አብረን እንከታተለዋለን ማለት ነው። ትዳራቸው የአብርሃም የሳራ እንዲሆንላቸው እንግዲህ እናንተ መርቋቸው። የአለም ቤት እንዲሆን በዛው ማለት ነው። ላይክ ሼር፣ ቆርቆሮ ቤታቸው እዛ አሁንም እያላል መሰለኝ በነገር ላይ አለ እ እንዳሻል ብቻ አጠብቂ፣ እኔ መጣልሻለሁ፣ አይዞሽ እንዳፈሪ። ዛሬ እንግዲህ ይሄ ሳር ቤት እንዲህ እንደሚሰራ ታያችኋለሁ፣ እላው ላይ ወጥቼ ማለት ነው። ስለዚህ አብራችሁ እንቆዩ።

አሁን ዛሬ ሰራሽ አይሽ ፈርቺ እንጨት ላይ አድርጊው። እግርሽን እዛ ወገን ደላው እንጨ ላይ ወገን ደላው እንጨ ላይ የታችኛውን እግርሽን ናፈቃት ያወራረዷ ነገር

እኔ እመጣልሻለሁ፣ አይዞሽ። እንዳፈሪ ዝቅ ዝቅ በልና ተቀበለኝ፣ ወይ በዛ ጋር ተቀበለኝ ነው

ዛሬ እንግዲህ ላሳያችሁ ያሰብኩት ምንም ዛሬ ገብርኤል ድንኳን እንግዲህ የሳር ቤት እንዴት እንደሚሰራ ላሳያችሁ ስለወጣ ስታየው ባለቤቷ ራሱ ሲያይ ምን ይላል? ም ባለት ወደቀሽብት የሚ ነው። እና ሳር ቤት እንዴት እንደሚሰራ ዛሬ ላሳያችሁ ነው። ተመልካቾች አብራችሁን ቆዩ። ምክንያቱም ሳር ቤት የድሮ ቤት ነው። ስለዚህ አሁንም አለ። በነገራችን ላይ ፈርቼ ተንቀጥቅጬ ነፍሴን ሸጬ ነው እዚህ ቦታ ላይ የተገኘትኝ እና ከወደኩኝ ከዚህም ድንጋይ ነው። ከዚህም አታረግርግ። እስቲ አታናቃ እና ተመልካቾች እንግዲህ ሳር ቤት እንደዚህ ነው የሚሰራው። ይላችሁ ከዛ በኋላ በጓሳ የተገመደ ግን ገመዱን እኮ ግን አላሳየኝም። አንተ ወያ እንደ አንቺ ገና ነው እንዴ? ሰው እንግዲህ የጎጆ መውጫ ቤት ነው የሚሰራው። የወንድማችን ቤት ነው። አሁንም አሁንም ገመዱ ሊደረግ ነው። ይኸውላችሁ በጣም እቤት ላይ እስካሁን ወጥቼ የማላቀው ነገር ሞክሮ የማላቀው ነገር ቢሆን እንደዚህ አይነት ቆርቆሮ ቤት ነው የሚሰራው። እስከ ዛሬ ተሰርቶ የማያውቅ ማለት አበዛብህ እኔ ነኝ። ይህም ቤት ግን ጋሽ ተገኝ ብቻ ነበር የሚመስለው የሚችለው። ከማገሩ ጋር ነው የምታያይዘው። ታዲያ የሌላው እኮ አይታይም። እንዴት ደብቀ ሆነውመትት ከላይ ትደርበዋለህ ወይስ ገመዱ ይሄ ገመዱ እኮ እየታችኛው አይታይም ብዬ ነው። ግን እኔም መስራት ፈልጋለሁ። ትንሽዬ ትንሽዬ መስራት ፈልጋለሁ። እኔ ራሱ ለቪዲዮ መስሪያ ያህል ሁለት